ነው መታረቅ አልፈልግም፣ የሚለው ነገር እንደማይሆን ነገር ይሻል። ከመጀመሪያው እኔ አላስገድልሽም ያልኩሽ አብረሽ ስለመቀጠል ስላለመቀጠል እባክሽ ፍቅር እውነትሽ ነው? ቀጥ ብለሽ ትታርቅያት ያለሽ፣ ቀጥ ብለሽ ማለት ታርቀሽ ቤትሽ ትገቢያት ያለሽ እንጂ እኛ እራሱ አንፋታሽም። ለምንድን ነው አትታርቅ? ጥፋተኛ እኮ መጀመሪያው ላይ አንቺ ነበርሽ፣ ለምን የአብርሽና የሩታ እናስታርቃሉ ብለሽ ስለገባሽ ማለት ነው። እና ጥፋተኛው እያለ ጤነኛውን እንዴት እንውቀ? ሰው የኔ እናት ቀጥ ብለሽ ሰደት ብለሽ ወጣሽ፣ በትግር እንድትመለሽ በአክብሮት እንጠይቃለን። በነገራችን ላይ አብረሽም ደግሞ እሺ ብለሽ ስለሄድክ እናመሰግናለን ማለት ነው። ውድ ቤተሰቦች እንዴት ዋላችሁልኝ? ዳና ዋላችሁልኝ? ከኔ ጋር ሁሉ ሰላም ነው። ላይክ ሸር ማድረግ እያደረገች እስከ መጨረሻ ተከዳደሉኝ። ፍቅር እንግዲህ አልታረቅምም፣ መቀጠልም አልፈልግም። እውነትሽን ነው ተቀጥ ያታለሽ አልኩሽ እኮ ተቀጥ ያለሽ እኛ እኮ ልታገባ ነው ያል፣ ቀጥሎ ደም በከና አብረሽ ነገሩ ተባለ ልታገባ ነው ሰርጓው አለ ያል፣ አንቺ ልታዋርጅን እንዲው ታገበ ያታለሽ። እና ለማንኛውም በነገራችን ላይ የኮሜንታተሮች ውጤት ነው፣ የኮሜንታተሮች ውጤት። በመቀጠል ደግሞ አብረሽ ላ ዳኒ እንግዲህ ታሞ ተኛ። አንተ ብልኮዝ ብልኮዝ ነው ምንድን ነው እንዳትጨርስ ተነሳ በተኛበት እና ውድ ቤተሰቦቼ፣ የምንጠራጠርኩ መሰላችሁ? በዚያ አጋጣሚ ነገር ሊጀመር ነው መሰለኝ። እኔ አላቅም አዝማሚያው ወደዛ ይመስለኛል ማለት ነው የፎአድና የፍቅርም እንግዲህ እያያችሁት ነው በመቀጠል የነ ዳኒና ጸጌ ሁኔታው ሳይ ወደዛ ይመስለኛል እኔ እንግዲህ እኔ የጠረጠርኩትን ነገር እውነት ሆኖ ነው ቁጭ የሚልላችሁ ብዙ ጊዜ ማለት ነው ወይም ደግሞ የተናገርኩትን ነገር እውነት ሆኖ ብዙ ጊዜ ይገኛል ስለዚህ አዝማሚያው በአዲስ ሊጀመር ነው መሰለኝ ለማንኛውም ቀን ሰላሳ የተባለውን አብርሽነሩታ ዳኒ በጠና በጠና ታሞ ቀርተናል አንመጣም ብላችሁ ብቻ እንዳታመጡ፣ ውርድ ከራሳችን አንፋታችሁ ማለት ነው። ቀጥ ብላችሁ አሁን ቃል የገባችሁትን ነገር እንድትፈጽሙ ነው የምንፈልገው እንጂ አሁን ወይ ዳኒ በጠና ታሟል። ተነሳ ዳኒ፣ አልጣማምክም። እውነቴ ነው ምልህ፣ አልጋማ እንትናትላ ትስበር። ተነሳ ተነሳ፣ ተንቀሳቀስ፣ ስራ እናም ያው ከልባችንም ይቅርታ እንጠያይቅ ብለው እንግዲህ ተጠያይቀዋል። ብቻ ሞታል ተብሎ ማለት ነው። ውድ ቤተሰቦች ቀርተን ላንመጣም ብቻ ብለው እንዳያዋርዱን እፈራለሁ እኔ ማለት ነው። እና አሁንማ ያዋርዱን፣ ውርድ ከራሳችን አንፋታቸውም። ሌላ ፍቅር እንግዲህ አልታረቅምም ወይም ደግሞ መቀጠልም አልፈልግም። አትፈልጊም ወላሂ እኔ እንትን አሳዝነኝ እናንተ እኔ በቃ የሆነ ስራ ራሱ ቢሆን ማለት ነው፣ የሰው ልጅ ያሳዝነኛለና ፍዋድ አሳዝነኝ። መጨረሻ አካባቢ ካያች ከሆነ በቃ ይቅርታ ጥፋት ሆኖ ከተገኘ ከሆነ እያለ ነበረ። ፍቅር እንግዲህ ግግም ማለች ማለት ነው፣ አልታረቅም ማለች። ያው በፓርቲቱ ትታረቂያለሽ፣ ነገ በፍዋድ ቤት ወይም ደግሞ በአብርሽ ብቻ አላቅም በሚለቀቅ ቤት ና ሲለቀቅ እንደምትታረቅ አውቃለሁ። እና ታረቁ ወዳጅ ሳይሆን በግድሽ እናስታርቅሻለን ማለት ነው። እኛ ተመልካቾች የሰው ሰላም የምንፈልግ ወይም ደግሞ ሰው አብሮ እንዲሆነ እንፈልግ ሰዎች እንድታረቁ እንፈልጋለን። አንዳንድ ሰዎች ግን ፉአድን በጣም እየሰደቡት ነበረ። ያው የተሰጠው ትወና ነበረ እየተወነ ነበረው። ነገር ግን ብዙ ሰው በቃ እንኳንም ተለያዩ እንኳንም ራካት ምናምን እያሉ ነበረ ማለት ነው። እና እነሱ አይለያዩም እነሱ ይተዋወቃሉ የኒማሮች። ነገር ግን ይሄ የኮሜንታተሮች ውጤት ነው። የዛሬው ቪዲዮ የእውነት ይሄ ነው ብላቸው፣ የኮሜንታተሮች ውጤት። አንተ እንደዚህ ትላት አለ ሴት ልጅቷ ቅስሟ ይሰብራታል ንግግር ብቻ ብዙ ነገር እየተባለ ስለነበር ምናልባት በዛ የተወሰደ ኮርስ ነው መሰለኝ እኔ ሳስበው እና እኔ የምለው ማለት ነው ውድ ቤተሰቦች ዩቱበሮች ባህላቸው ሲሰደብባቸው ቅጥቅጥ ተደርጎ ሲሰደብባቸው ቅር አይላቸውም ወይ ማለቴ እኔ በሆነ ተዋው ነበር እንዲሰደብብኝ አልፈልግም እውነቴን ነው የምላችሁ ከዚህ ረእስ ወጣ ነበር ወይም ደግሞ ባሉስ ሚስቱ ሲሰደብበት ደስ ይለዋል ወይ እንዴት ነው ይህንን ትቶ የማይወጣው ግራ ግብት ይለኛል ብዙ ጊዜ ማለት ነው እና እንደዚያ ነው እላችኋለሁ አንዳንዴ በነገራችን ላይ እየተመልካቸው ማንነት ወይም ደግሞ ውስጥ ለመብላት እንትን ይላሉ ብዬ አስባለሁ። እነዚህ ደግሞ ይታረቃሉ። ሲጀመር መሽታ ላይ ያያችሁ እያንዳንዳችሁ ማለት ነው ምድረ ንገሩኝ ባይሁላ ማለት ነው መሽታ ላይ ያያችሁና አሁን ሆድ ይፍጨ ሆድ እንደ ምንድን ነው ሆድ የያዘው ነገር አይናችን የሚያዝ ነው የሚባለው። አይ አፋችንም አፋችንም መናገር የለበትም ነበረ። ነገር ግን እኛ ደግሞ ከመናገር ወደኋላ አንለም። ፍቅር አሁን ጥፋተኛ እየሆንሽ ነው። ጥፋተኛ ሆነሻል ኦረዲ። ምክንያቱም ጥፋተኛ የሆነችው እንዴት ነው ውድ ቤተሰቦች፣ ይቅርታ ሲጠይቃት ራሱ እሷ አጥፍታ እንኳን ይቅርታ ሲጠይቃት ራሱ ይቅርታህን አልቀበልም እንዴ፣ ጨጓራችን አትላጭ ናይ ቀድ ብላሽ ነገማ ይቅርታ መጠየቅ አለብሽ ማለት ነው። እውነት ነው ብላችሁ መጠየቅ ግን እኔ ያዝም የሚያው የነዛዎችም አይታችኋል በይሳቅ ቤት የመጣው የዳኒ ህመም እንግዲህ በዚህም በኩል አልታርቅም የሚለው ነገር ሳየው ነገሩ ሲል ይጀመር ነው። ያም ሆነ ይህ ቀን ሰላሳ ካለፈው በኋላ ከፈለጋቸው ጀምሮ አይመለከታልም እውነቴ ነው ብላችሁ፣ አሁን ግን ቀን ሰላሳ ያላችሁትን ነገር እንዳይበላችሁ እውነት ነው ብላችሁ ቡዳ እንዳይበላችሁ ተመልካች እራሱ ይበላችኋል ቡዳ ብቻ ሳይሆን ማለት ነው እናም አዝሚያሚያ ወደዛ ነው በቃ የምሬ ነው ብላችሁ አዝሚያሚያ ወደዛ ነው ቤተሰብ ራሱ እኮ ታስበላላችሁ እናንተ የምር ቤተሰብ ራሱ አለብኝ ልጆቼ ሊጋቡ ነው ብለው በዛ በኩል ደፋ ቀና ይላሉ ፍቅር ደግሞ ማለት ነው እምቢ ብትል ራሱ ወደ ሳይሆን በግዷ እንድትገባ እናደርጋታለን ችግር የለብንም እሱ ማለት ነው ምክንያቱም ጠዋደኛ ስለነበረች የፍቅር አድናቂ እንዳትሰድቡኝ፣ እኔ ፍዋድ ነው ያሳዘነኝ ዛሬ። ምክንያቱም ይቅርታውን መቀበል ነበረባት። ለምንድነ ይቅርታ ማትቀበለው ያኔ? እናንተ በደንብ አድርጋችሁ መመርመር ትችላላችሁ። ጥፋተኛ ሷ ነበረች። እሺ፣ የትኛውም ወንድ እኮ ለምሳሌ እናንተ ባላችሁ ባላችሁ የራሳችሁ ባል ቁጭ አድርጋችሁ የድሮ ፍቅረኛችሁ ጋር የሆነ በቃ እንትን ለማለት ከዛ ከነበረበት ለማውጣት የሆነ ነገር ለማድረግ ትሄዱና ባላችሁ ዝም የሚላችሁ ይመስላችኋል? አይልም፣ የትኛውም ወንድ አይልም። ስለዚህ መናገር ያለበትን ነገር ተናግረዋል በዛ ሰዓት እንዲያውም የሚገሉ ራሱ አሉ፣ አንዳንድ ወንዶች የሚመቱ አሉ፣ እንዲ ቀጥቅጠው የሚጠሉ ሰባብረው የሚጥሉ አሉ። ታዲያ እንደዛ ቢያደርግ ራሱ አይፈረድበትም፣ ፍቅርዬ ማለት ነው እንትና ፍቃድ አይፈረድበትም። ስለዚህ ይቅርታ ጠይቀሽ እንዲያውም ተንበርክከሽ ይቅርታ እንድትጠይቂ እንዳናደርግሽ እንጂ ል ተይተመለሽ ወደ ራስሽን እና አብረሽ ደግሞ እሺ ብለህ ስለሄድክ ደስ ብሎናል እና በዚህ ህይወት ላስገድዳት አልፈልግም አለ፣ እሱ ራሱ እኔ ላስገድዳት አልፈልግም። አዎ፣ በሰው ህይወት ማስገደቱ ተገቢ አይደለም። ነገር ግን ፍቅርተይ እባክሽ የኔ ውድህት አሁን ወደ ህይወተሽ ተመለሺ፣ በቃ ይበቃሻል። እና እኛም ጥፋተኛ ነን በላት፣ አብረሽ ድጋሚ ማለት ነው እኛም ጥፋተኛ ነን በቃይ ማድረጋችንን ያ ደግሞ እኔም በሆነ ራሶ የማደርገው ነገር ነበረ በላት። እውነቴ ነው ምልህ እንደዛ በላት። ከዛ በኋላ ነበረ ለካ አንተም እንደዛ ታደርግ ነበረችልና፣ ሄዳ ይቅርታ ትጠይቀዋለች። እንደውም ጎንበስ ብላ ይቅርታ ትጠይቀዋለች ብዬ አስባለሁ እና

በቀጣዩ ታርቅሽ ባመጪ ውርድ ከራሳችን ከተፋታንሽ ማለት ነው። ጥፋተኛ ሆነች። ድጋሚ እንደዛ ልታደርጊኝ። ገና ቀጥሎ ደግሞ ፎአድን አትስደቡት እናንተ። የተሰጠው ነው የሚሰራው ልጁ። እኔ እንኳ አሁን አንድ የሆነ ርዕስ ፍቅር ተዋተና ሩት ታየ ብዙ ጊዜ ይሰጣታል የምታለቅስበትን ይሰጣት ነበረ። ኡ ብለን ነው ያስተው ነው። እሺ ተተወ። እሱ ከተተወ በኋላ ደግሞ ሌላ ነገር ሄደች፣ መጣች፣ የከሌቤት ሄደች። የከሌቤት እንዲያለች የሚባል ተሰጣት። እሱም ደግሞ አሳበደ። ጨርቅ ላይ ያስጥለን። የቀረን ነገር አልነበረም። በሱም ወጣች ሺ ወጣችና፣ አሁን በቃ ሰላማዊ ኑሮ እየኖሩ ነው። አሁንም ሊጀምሩት ላይሆነ ሳይሆነ አይቀርም። እውነት ለመናገር አዝማሚያው ወደዛ ነው። ምክንያቱም ዳኒ ታመመና ወይም ደግሞ ዳኒ በጠና ታመመና ቀረን የሚለው ነገር ካፋች ውል ቢል ውል ነው የምናደርጋችሁ፣ እንዲህ ነው የምንላችሁ፣ እና እንደዛ ነው እላችኋለሁ። ዛሬ ግን ቤሎ መርጠዋል። ቤሎ የት ጉድጓድ እንደዋጠው የማውቀው ታሪክ የለም። እንደምታይድ ነው ዳኒ በዛተኛ በዚህ በኩል ፍቅርና ፍዋድ አልታረቅም፣ መቀጠልም አልፈልግም። ወደሽ ሳይሆን በግድሽ ትታረቅያታለሽ፣ ፍቅርዬ ማለት ነው። እና ታረቂ ራሱ ባንለሽ ትታረቅያታለሽ። ደግሞ አብራችሁ አደል እንደ የምትኖሩት፣ የምትወጡት፣ የምትገቡት፣ እያንዳንዳቸው ማለት ነው። ብቻ እኔ አላቅም እኔ አላቅም እኔ አላቅም የፍቅርና ፉአድ አላቅም። እና ሰላም ሆኑ ልኝ ውድ ቤተሰቦች ይበያላችሁበት።